ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩትዩብ ቻላችን የዕለተ ቅዳሜ የብስራት ስፔሻል ፕሮግራማችን እንሆ ተጀምሯል። በቅድሚያ ግን ለመላው የክርስትና መተከታዮች በሙሉ እንኳን ለመስቀል በዓል በሰላም አደረሳችሁ ለማለት እንወዳለን። በዕለቱ ቆይታችን በዕለተተቅዳሜ የሚደረጉ ጨዋታዎችን ነው እያነሳን ቆይታ የምናደርግ የሚሆነው በካፍ ቻምፒየንስ ሊግ የማጣሪያ ጨዋታዎች ይደረጋሉ። የመልስ ጨዋታዎች ናቸው የሚደረጉት። ከዚያም ባለፈ ደግሞ በአውሮፓ ታላቅ ሊጎችም ጨዋታዎቹ ቀጥለው የሚደረጉ ይሆናል። እንግዲህ በሳምንቱ አጋማሽ የካረባው ካፕ ውድድሮች ነበሩ። የስፔላ ሊጋ ጨዋታዎች፣ የኮፓ ኢጣሊያ ውድድርም የተከናወነበት ሳምንት ነበረ። ታዲያ በወደ ሊግ ውድድራቸው ደግሞ ዳግም በሳምንቱ መጨረሻ ተመልሰው ጨዋታቸውን ያደርጋሉ። በካፍ ቻምፒዮንስ ሊግ እንግዲህ ምላንዴግ ከኢትዮጵያ መድን በአበበ ቢቂላ ስቴዲየም ባሳለፍነው ሳምንት ጨዋታቸውን አከናውነው ያለፈውን ድራማት የኢትዮጵያ ፕሪሚየር ሊግ ቻምፒዮን ኢትዮጵያ መድን ሁለት ለዜሮ ማሸነፉ ይታወቃል። ታዲያ የመልሱ ጨዋታ ደግሞ እንደዚሁ ዛንዚባር ላይ ምላንዴግን ከኢትዮጵያ መድን ያገናኛል። ጨዋታውም አስር ሰዓት ከሩብ ላይ የሚደረግ ይሆናል። ይህንን ጨዋታ በተወዳጁ ጣቢያ በብስራት ኤፍኤም አንድ መቶ አንድ ነጥብ አንድ በቀጥታ ከስፍራው ወደ እናንተ የምናደርስ ነው የሚሆነው። ኮሪሆንን ለመጠቆም እንወዳለን። ሌሎችም ጨዋታዎች ይደረጋሉ። በካፍ ቻምፒዮንስ ሊግ የመልስ ጨዋታ ኦርላንዶ ፓይራትስ ከሊዮሊ ጨዋታቸውን ያደርጋሉ። ሲልቨር ስትራይክስ ከኢሎኮ ፕላስ ይጫወታሉ። እንደዚሁም ደግሞ ያንግ አፍሪካንስ ከዊሌት ሲጫወቱ፣ ፔትሮ ዴ ሉንዳ እንደዚሁ ከሰርክሌ ጆሃኪም ጨዋታቸውን ያደርጋሉ። ቫይፐርስ ከአፍሪካን ስታርስ ሌላኛው የካፍ ቻምፒዮንስ ሊግ ጨዋታ ነው። ስታድ ሜለን ከቲምፔት ሲጫወቱ፣ የሆራ ደግሞ ከአልሂላል ጨዋታውን የሚያደርግ ይሆናል። ኤስፔራንስ ደ ቱኒስ ከ አስፋን ሌላኛው የካፍ ቻምፒዮንስ ሊግ ጨዋታ ነው። ራባት እንደዚሁ ከሬል ዴ ባጁል ሲጫወቱ ኤምሲ አልጀርስ ከፋሲል ጋር ከሚደረጉ ጨዋታዎች መካከል በእለቱ የካፍ ቻምፒዮንስ ሊግ የጨዋታ መርሃግብሮች ናቸው። በዚህ መንገድ ጨዋታዎቹ ይደረጋሉ። በእንግሊዝ ፕሪምየር ሊግ ከምሳ ሰዓት ጀምሮ በርከት ያሉ ጨዋታዎች ዛሬ የሚከናወኑ ነው የሚሆነው። አስቀድሞ ግን በምሳ ሰዓት ብሬንትፎርድ ከማንቸስተር ዩናይትድ የሚደረገው ጨዋታ በእለቱ ከሚደረጉ ተጠባቂ መርሃግብሮች መካከል የሚጠቀሰው ይሆናል። ብሬንትፎርድ እንግዲህ ቶማስ ፍራንክን ወደ ቶትናሃም ከሸኘ በኋላ በተለይ ቶማስ ፍራንክ ከሻምፒዮን ሽፕ ጀምሮ ክለቡ በማሳደግ ሂደት ውስጥ በጣም አስፈላጊ ሰው ነበሩ። ከዚያም ባለፈ ወደ ሊጉም ካደገ በኋላ ብርቱ ክለብ ሆኖ እንዲዘልቅ ካደረጉት አስፈላጊ የክለቡ ሰዎች መካከል ቶማስ ፍራንክ ቀዳሚው ሰው ነበሩ። ነገር ግን ወደ ተሻለ ክለብ ራሳቸውን ማሳደግ ይችሏል። ነገር ግን ብሬንትፎርድ ሊቸገር እንደሚችል ይታሰብ ነበረ። ያም ቢሆን ግን በጣም አስደናቂ ኳስን ከሚያስመለክቱ የሊጉ ሊጉ ክለቦች መካከል ብሬንትፎርድ የሚጠቀሰው ክለብ ነው። ማንቸስተር ዩናይትድ በአንጻሩ እንግዲህ ሊጉ ከተጀመረ ጀምሮ በተለይ ጅማሪያቸው በመጀመሪያ ሳምንት ጨዋታ ጥሩ የሜዳላይ እንቅስቃሴ ቢያስመለክቱም ውጤታ አልቀናቸውም ነበር። ነገር ግን ጥሩ የሚባል መልክ ያለው የሜዳላይ እንቅስቃሴ ያስመልክቶ ነበረ። በሂደት ግን በተለይ ከበርንሊ፣ ከፉልሃም ጋር የነበሩት ጨዋታዎች ያን ያክል አርኪ አልነበሩም። ነገር ግን ባሳለፍነው ሳምንት ተጠባቂ ሆነ ጨዋታ ቸልሲን በማሸነፍ ድል አድርጓል። አሁን ጥሩ በራስ መታመናቸው የተመለሰ ይመስላል እና ማንቸስተር ዩናይትድ ከሜዳው ውጭ ብሬንትፎርድን የሚገጥም ነው የሚሆነው። ምናልባት ሊሳንድሮ ማርቲኔዝ ብቻ ነው በጉዳታው ላይ በስብስቡ የማይኖረው ተጫዋች በዩናይትድ በኩል። እንግዲህ ብሬንትፎርድ ባለፉት ሶስት የሜዳው ጨዋታዎች ከማንቸስተር ዩናይትድ ጋር ሁለቱን ማሸነፍ ችሏል፣ አንዱን በአቻ ውጤት ነው ማጠናቀቅ እየቻለው። እንደዚሁም ካለፉት ስድስት የሜዳው ጨዋታዎች በሁለቱ አሸነፈ በሶስቱ ተሸነፈ አንዱን ደግሞ በአቻ ውጤት ነው ማጠናቀቂ የቻለው ማንቸስተር ዩናይትድ እንደዚሁ በተለይ ባለፉት ሰባት ከሜዳ ውጭ ጨዋታዎች ምንም ማሸነፍ አልቻለም በሊጉ ባለፈው ካከናወናቸው ሰባት የሜዳ ጨዋታዎቹ ምንም ጨዋታ ማሸነፍ አልቻለም በእነዚህ ጨዋታዎች አምስቱን ሲሸነፍ ሁለቱን በአቻ ውጤትን ያጠናቀቀው ያ ማለት ከሜዳ ውጭ መጥፎ የሚባል ያለፉት ሳምንታት ማለት ነው ክብረ ወሰን እንዳለው በመጥፎ መንገድ ይነሳል እናም ይህ የሚነሳው ሌላኛው ጉዳይ ነው። ማንቸስተር ዩናይትድ እንዳነሳውላችሁ ባክቱ ባክ ጨዋታዎችን ለማሸነፍ በጣም ሲቸገር ነበር። እንደምናውቀው በበርንሊን አሸነፈ፣ ከዚያም ቼልሲን አሸነፈ። በአሞሪም ለመጀመሪያ ጊዜ ነበረ። አሁን ደግሞ እንደዚሁ በሜዳውና ከሜዳ ውጭም ተካታይ ጨዋታዎችን ለማሸነፍ የሚያደርገው ጥረት ነው የሚሆነው። ባለፈው ውድድር ዓመት በታሪኩ መጥፎ ከሚባሉ ጌቶች አንደኛው ነበረ። ዘንድሮም ይሄ ካቆመበት የቀጠለ ይመስል ነበረ ዩናይትድ። ነገር ግን ባሳለፈው ሳምንት በነበረው ጨዋታ ቸልሲ ማሸነፉ የበለጠ በራስ መታመኑ ጎልብቶ እንዲመጣ ያደርገዋል ተብሎ ይታሰባል። ነገር ግን ቀላል ፈተና እንደማይሆን የብሬንትፎርዱ ጨዋታ ከወዲሁ የሚጠበቅ ነው። ስምንት ሰዓት ከ30 ላይ ብሬንትፎርድ ከማንቸስተር ዩናይትድ ጨዋታቸውን ያከናውናሉ። ኦያያ መሴና ባልደረቦቹ በቀጥታ ይህንን ጨዋታ ወደ እናንተ የሚያደርሷችሁ ይሆናል። ይቀጥልና 11 ሰዓት ላይ በጎልረሽ በርከት ያሉ ጨዋታዎች በሊጉ ይከናውናሉ። በስታንፎርድ ብሪጅ ቸልሲ ከብራይተን ጨዋታቸውን ያደርጋሉ። እንግዲህ ኤንዞ ማሬስካ ባለፊው ወዳን በጣም መልክ ያለው ቡድን በጣም የተቀናጀ ቡድን ገንብቶ አስመለከቱን። የዚህ ጥረታቸው ፍሬ ደግሞ በፊፋ ክለቦች ያለ ዋንጫ ዋንጫን ማሳካት የቻሉበት ጊዜን ተመለክታል። ነገር ግን አሁን ላይ በሊጉ ነጥቦችን እየጣሉ ነው የሚገኙት። በተለይ ባለፈው በዩናይትድ መሸነፋቸው ከዚያ ማስቀደው በነበሩ ጨዋታ መርሃ ላይ ማሬስካ በሚፈልጉት መንገድ ክለቡ የተዋቅራለም የሚገኘው በተለይ የአሰልጣኙ የተጫዋች ምርጫ ላይ ጥያቄ ይነሳል። በተለይ ሶስት የመከላከል ባህሪ ያላቸውን አማካኞች መጠቀማቸው ሬስ ጄምስ፣ ሞሴስ ካይሴዶ፣ ኢንዞ ፈርናንዴዝን ይጠቀማሉ። ኢንዞ ፈርናንዴዝ እንደ አስር ቁጥር ነገር ግን የክለቡ የፈጠራ አቅም ላይ መዳከሞችን ስንመለከት ነበር። በተለይ ኢንዞ ፈርናንዴዝ አስር ቁጥር ላይ ሲሰለፍ ከዚያ ይልቅ ኮል ፓልመርን አስር ቁጥር ላይ በመጠቀም ለውጥ አድርገው ነበር። እርግጥ በኦልትራፎርድ በነበረው ጨዋታ የሳንቼዝ ቀይ ካርድ ነው ነገሮችን ያወሳሰባቸው እንጂ በሻምፒዮንስ ሊግ ከሙኒክ ጋር ከነበራቸው አስተላለፍ ለውጥ አድርገው ነበር የገቡት በኦልትራፎርዱ ጨዋታ። ምክንያቱም ኮል ፓልመረን ስቴቫውን እና ፔዶኔቶን ነበረ መጠቀም የቻሉት ከአጥቂ ጀርባ ባለው መስመር ላይ ይህም ደግሞ ይበልጥ የፈጠራ አቅማቸው ከፍ እንዲል ያደርጋቸዋል። እናም ይህን ነገር የግድ ማድረግ አለባቸው። አሁንም ቢሆን የማል ተከላካይ ሁነኛ የሆነ ብርቱ ለክለቡ እንግዲህ መከታ የሚሆን አይነት ሴንተር ባክ የላቸውም የሚል ጥያቄ ነው የሚነሳው። ያም ቢሆን ግን በተለይ የቻሎባህ መሻሻል በግልጽ እየተመለከትን እንገኛለን አልፎ አልፎ ኢንዲቪዋል የሮችን ይሰራል። እርግጥ አሁንም ቢሆን ግን ክለቡ ባመነው ልክ ኢንዞ ማሪስካ በሚፈልጉት ልክ ለመጓዝ እያደረገ ያለው ጥረት አርኪም ይባል አለመሆኑ ማንሳት ይቻላል። ብራይተን ሁነኛ ተጫዋቾቹን አጥቷል። እንግዲህ እንደ ጇ ፔድሮ ይህ አስፈላጊ ተጫዋቻቸው ከክለቡ የለቀቀበት አጋጣሚ አለ። በጎው ነገር ባሌባን ማቆይታቸው ነው። ፋቢያን ሄዝለርም በተለይ ልቡ አስቀድሞ መሸፈቱን እናም ሜዳ ላይ ያለው ብቃት ከዚህ ቀደም እንደነበሩ አለመሆኑን ሲናገሩ ነበረ። ብራይተንም አሁን ጠንካራ ከሚባሉ የሊጉ ክለቦቹ ነው እየዘለቀ የሚገኘው ከቸልሲ ጋር ይጫወታሉ። በሁሉም ውድድሮች ቸልሲ ዘጠኙን ድል ማድረግ ችሏል። ከአስራ ሁለት ያክል ጨዋታዎች በሜዳው በሁለቱ ነጥብ ተጋርተው የወጡበት አጋጣሚ ነው ያለው። ብራይተን በአንጻሩ አንድ ክሊንሺት ብቻ ነው ማስመዝገብ እየቻለው ካለፉት አስራ ሰባት ጨዋታዎች አንድ ክሊንሺት ብቻ ነው ማስመዝገብ እየቻለው ይህ ምን ያክል የማጥቃትና ጨዋታ መንገድ እንደሚከተለውና በመከላከሉ ደካማ እንደሆነም ባንድ ወገን ያሳያል። ከዚያ ይበልጥ ግን ሀዝለር ይበልጥ ኦፌንሲቭ ፉትቦልን ተከትለ የሚጫወቱ አሰልጣኝ ስለመሆናቸው ለማንሳት ያስደፍራል። ላኛው ስለ ሴልኸርስት ፓርክ ላይ ክሪስታል ፓላስ ከሊቨርፑል ተጠባቂ የጨዋታ መርሃግብር ይሆናል። እንግዲህ ክሪስታል ፓላስ ዘንድሮ ውድድር ከተጀመረ ጀምሮ ሊቨርፑልን ያሸነፈ ብቸኛ ክለብ ነው በ ኮሚሽን ለጨዋታ እንደምናውቀው ሊቨርፑልን አሸንፈው የዋንጫ ባለቤት መሆናቸው ይታወቃል። ከዚያም ባለፈ 2004 ላይም ድል እንዳደረጓቸው ይታወቃል። እንግዲህ ፓላስ ተጫዋቾች በቅርብ ዓመታት በተለይ ወሳኝ ተጫዋቾቻቸው ክረምት ላይ ኤብሬች ኤዜ የክለቡ በጣም አስፈላጊ የፈጠራ አቅም የሚፈጥርላቸው ተጫዋች ነበረ። ወደ አርሰናል የመጣበት አጋጣሚ አለ። የስብስብ ስኳድ የብዛቸው በጣም አናሳ ነው። ነገር ግን ኦሊቨር ግላስረር ምን ያክል አስደናቂ አሰልጣኝ እንደሆኑ የተመለከትንበት ሲዝን እየሆነ ነው አሁን ላይ ዘንድሮ እናም ለሊቨርፑል ከባድ ተጋጣሚ እንደሚሆን ነው የሚጠበቀው። በሊቨርፑል በኩል በካራቦ ካፕ በሁለት ቢጫ ካርድ ቀይ ካርድ የተመለከተው ሁጎ ኤኪቲኬ የሚሰለፍ አይሆንም በቅጣት ምክንያት። አሌክሳንደር ኢዛክ ቋሚ ሆኖ እንደሚጀምር ጨዋታውን የሚጠበቅ ነው የሚሆነው። እንግዲህ ክሪስታል ፓላስ አንድ ጨዋታ ብቻ ነው ከ16 የእርስ በርስ ግንኙነታቸው ከሊቨርፑል ጋር አንድ ብቻ ነው ማሸነፍ የቻለው፣ በ12 ተሸንፏል። ሶስቱ ናቸው የወጡበት አጋጣሚ ያለ፣ ያም ደግሞ ያሸነፈው 2004 ላይ በአንፊልድ ነበረ። ሌላው ሊቨርፑል እንደዚሁ ከዘጠኙ ጨዋታዎች በአስሩ ከሜዳው ጨዋታዎች ማለት ነው ዘጠኙን ያሸነፈበት አጋጣሚ ነው ያለው። እናም ይሄ በፓላስ ላይ የተሻለ የማሸነፍ ንጻሪ እንዳለው ሊቨርፑል እንደዚሁ ማሳያ ነው። እንግዲህ ሊቨርፑል ብቸኛው የሊጉ አምስቱንም ጨዋታዎች ያሸነፈው ክለብ እንደሆነ ይታወቃል። ይህንን የማሸነፍ ክሮ ሰኖን ይዞ ለመዝለቅ ይጫወታል። ፓላስ በአንጻሩ በሜዳው እንደማድረጉ ጨዋታው ለሊቨርፑል ፈታኝ እንደሚሆን የሚጠበቀው ምክንያቱም ይበልጥ የማጥቃትና ጨዋታ መንገድ የሚከተሉ ሰው ናቸው፣ ኦሊቨር ግላስነር። እናም ለአርነ ስሎት ፈተና ሊሆኑ እንደሚችሉ ይታስባል። በቅርብ ጊዜ ካላቸውም የሜዳ ላይ ውጤት ጋር ስናነጻጽሮ ማለት ነው ሊቨርፑል በተለይ በዘንድሮው ድራመት ይበልጥ ደቂቃዎች እየገፉ ሲመጡ ጎሎችን የማስቆጠርና የማሸነፍ አይነት ልማዶችን እየተመለከት እንገኛለን። ይህ እስከምን ድረስ ያስጉዛል ትልቅ ጥያቄ ነው። ከድሎቹ መካከል ከስምንቱ ሰባቱ በዚህ መንገድ ነው ያለፉት። በመርሲሳይድ ደርቢ ብቻ ነው አስቀድሞ ሁለት ጎሎችን አስቆጥሮ ኋላ ላይ አንድ ጎል ተቆጥሮበት ያሸነፈው እንጂ ሌሎቹ ከሰማኒያ ደቂቃ በኋላ በሚያስቆጥራቸው ጎሎች ድል እያደረገ የሚገኙ። ይህ ሁለት ነገሮችን ያሳየናል። አንደኛው ሊቨርፑል እስከ መጨረሻው የዳኛ ፊሽካ ድረስ ለማሸነፍ ጥረት እንደሚያደርግ ያሳያል። በሌላ መንገድ ግን እስከ መቼ ድረስ በዚህ መንገድ አስቀድሞ ጨዋታን ገድሎና የማሸነፍ አቅሙን አስመልክቶ ይወጣል የሚለው ትልቅ ጥያቄ የሚፈጥር ጉዳይ ሆኗል። ላኛው በኢትሃድ ማንቸስተር ሲቲ ከበርሌ ጨዋታቸውን የሚያከናውኑ ነው የሚሆነው። ማንቸስተር ሲቲ ባለፉት ሁለት ሳምንታት ወደ ሪትም የተመለሱ ይሆናል። የምናውቀውን የፔፕ ጠጠር ያለ ቡድን አይነት መልክ ያለው ቡድን መመልከት ጀምረናል። እርግጥ ባሳለፍነው ሳምንት ካርሳል ገብ ነበረው ጨዋታ እየመሩ የኋላ ኋላ ጎል ተቆጥሮባቸው ነጥብ ጋር ተጋርተው ወጥተዋል። ከዚያም ባለፈ በፔፕ ጓርዲዮላ የፕሪሚየር ሊግ አሰልጣኝነት ዘመን ፖሶሽን ንጻሬ በጣም አናሳይ የነበረበት ጨዋታ ነበረ እና ፔፕ ጓርዶላ አሁን ፕራግማቲስት ሰው የሆነ እንደመጣ ይበልጥ ከፖሰስ ከማድረግ ይልቅ ውጤት ተኮር አጨዋወት መንገድን መከተል እንደመረጠ የትራንዚሽን ፉትቦልን መከተል እንደጀመረ ማሳያ ነጥቦች ማንሳት ይቻላል። በር ላይ በጣም የተቸገረ የሚገኘው ስኮት ፓርከር በጣም የመከላከል አለት የሆነ ቡድን ነበር የገነባ በቻምፒዮንሽፕ። አሁን ግን በሊጉ በጣም የተቸገረ መጥቷል። ማንቸስተር ሲቲ ያለፉትን 13 የእርስ በእርስ ግንኙታቸውን ሁሉንም ድል ማድረግ ይችሏል በጥቅሉ አርባስድስት ለሁለት ነው ያሸነፈው። እንግዲህ እነዚህን ጨዋታዎች ስንመለከት በአስራ ሁለት ግንኙነታቸው አርባስድስት ጎሎችን አስቆጥሮ ሁለት ብቻ የተቆጠረበት ይሄ በጣም ከፍ ያለ ይብልጫ እንዳለው ማሳያ ነው። ማንቸስተር ሲቲ እንግዲህ ሰባት ነጥቦችን የሰበሰቡ እስካሁን በአምስት የፕሪሚየር ሊግ ጨዋታዎች፣ ይህ ደግሞ ከሁለት ስድስት ሰባት አነስተኛው የነጥብ የሰበሰበበት አመት ሆኗል። ይህ አሁንም ከነ ሊቨርፑል ና ከነ አርሳል በሊጉ ለዋንጫ ከሚጠበቁ ክለቦች ጋር የግድ ራሱን ለማገዳደር የግድ መጠከር እንዳለበት ማሳየዶቹ መጫዋታዎች ይደረጋሉ። ሊድስ ዩናይትድ ከቦርንመዝ ይጫወታሉ በተመሳሳይ ሰዓት። እንደዚሁ ደግሞ ኖቲንጋም ፎረስት በሲቲ ግራውንድ ከሰንደርላንድ አንድ ሰዓት ከ30 ላይ የሚደረገው ሌላኛው የለቱ ተጠባቂ መርሃ ግብር ነው። የማሳረጊያ ጨዋታ ደግሞ እንደዚሁ ቶትናም ሆትስፐርስ ከቮልቭስ ይጫወታሉ። ቶማስ ፍራንክ ቶትናምን ጥሩ ቡድን አድርገውታል። እርግጥ ባሳለፍነው ሳምንት ከመመራት ተነስተው ነጥብ ተጋር ተወጥተዋል ከበርንሌይ ጋር። ቮልቭስ በአጀማመሩ በጣም ደካማ የሚባል ክለብ ነው። በሜዳው ቶትናም ቮልቭስን ያስተናግራል። በስፔን ላሊጋ ተጠባቂ ጨዋታ አለ። በማድሪድ ደርቢ በዋንዳ ሜትሮፖሊታኖ አትሌቲኮ ማድሪድ ከሪያል ማድሪድ ጨዋታቸውን የሚያደርጉ ነው የሚሆነው የጨዋታ ተጠባቂ ነው። ከጨዋታ አስቀድሞ እንግዲህ በተለይ ሁሊያን አልቫሬዝ ሐትሪክ ሰርቷል ከኋላ ተነስቶ ድል ሲያደርግ አትሌቲኮ ማድሪድ እና ሪያል ማድሪድን ለማሸነፍ የተቻለን ሁሉ እናደርጋለን በማለት ሐሳቡን የሰጠበት አጋጣሚ ነው ያለው። ተጫዋቹ በአንድ ወቅት እንግዲህ ተቀይሮ ሲወጣ ለምን እኔ ብቻ የሚል ሐሳብ በሊፕሲንኩ እንደዚሁ ሲታይ ነበርና ተተርጉሞ ነገሩ ማለት ነው ናፖሊ አልቫሬዝ ምናልባት ደስተኛ ሳይሆን ይቀር ይሆን ከሲሞኔ ጋርም ግጭት ውስጥ ገብተው ይሆን የሚል ጥያቄ ተነስቶ ነበረ። ሲሞኔ ግን ለበርካታ ዓመታት በክለባችን እንዲቆይ ይፈልጋል፣ አሁን ካለው ብቃትም ከፍ ያለ ተጫዋች እንዲሆን እንፈልጋለን በማለት ሀሳቡን ሰጥቷል። ዲያጎ ሲሞኔ ሪያል ማድሪድ እንግዲህ አሎንሶን ከሾመ በኋላ በጣም የተለየ ለውጥ ነው ያስመለከተ የሚገኘው በውስጥ ውድድሮችም፣ በአውሮፓ አህጉራዊ ውድድሮች ላይም ድሎችን የተጎናጸፈ የመጣ ክለብ ሆኗል። አሎንሶም በጣም ትለዋጭ የሚባለን አጫዋት ነው የሚካትለው እስካሁን ድረስ ቱቦ ኮርቷ አልቫሮ ካሪያስ እና ኪሊያን ባፔን ብቻ ነው በሁሉም ጨዋታዎች ላይ ቋሚ ማድረግ ይችላል። ሌሎቹ ግን እያፈራረቀ ነው የተጠቀመ የሚገኝ። ይሄ ምን ያክል ሮቴቲሽን እንደሚጠቀም አሎንሶ ማሳያ ነው። ከዚህ ቀደም በነበራቸው ግንኙነት ሁለቱም ባቻው ዜ ሲያጠናቅቁ አንዱን ማድሪድ አሸነፍ፣ አንዱን አትሌቲኮ ነው ማሸነፍ የቻለው። የማድሪድ ደርቢ ተጠባቂ ነው እንግዲህ ሪያል ማድሪድ ሊጉ ከጀመረ ጀምሮ በይበልጥ ኮስተር ያለ ጨዋታ አሊያም ደግሞ ኮስተር ያለ ክለብ የሚገጥምበት ጨዋታ ይሆናል ተብሎ ይታስባል። የማድሪድ ደርቤ ይደረጋል። እስካሁን ድረስ ሁሉንም ጨዋታዎች ያሸንፏል ሪያል ማድሪድ። በአንጻሩ ግን አትሌቲኮ ማድሪድ ዘጠኝ ጥ ብቻ ሰብስቦ ነው በስምንተኛ ደረጃ ላይ የተቀመጠው። ዲያጎ ሲሞኔም አሁን ላይ በየዝውውር መስኮቱ ረብጣ ገንዘቦችን ያወጣል። ነገር ግን አሁን ከውጤት አንጻር ጥያቄ የሚነሳበት ጊዜ ላይ የደረሰ ይመስለኛል። ሄታፌ ከሊቫንቴ ይጫወታሉ። ሪያል ማዮርካ ከዲፖርቲቮ አላቬስ እንዲሁም ደግሞ በኢስታዲዮ ዴላ ሴራሚካ ቪያሪያል ከአትሌቲክ ቢልባው ይጫወታሉ። እንግዲህ ቢጫ ሰርጓጆቹ በማርሴሊኖ የተመሩ ዘንድሮ በጣም ጥሩ ቡድን ሆነው የተመለከትናቸው የምንገኘው። በጣሊያን ሴሪያ ኮሞ ከክሪሞኔሴ ይጫወታሉ። የሴስክ ፋብሪጋሱ ኮሞ ባለፈው ውድድር ዓመት በጣም ጥሩ ለውጦችን አስመለከተ። ጅማሪያቸው ያን ያክል አርኪ የሚባል አይደለም። ከክሪሞኔሴ ጋር ይጫወታሉ። ቱሪ ላይ ደግሞ ተጠባቂ ጨዋታ ይደረጋል። ዩቬንቱስ ከአታላንታ ይጫወታሉ። ኢጎር ቱዶር ወደ አሮጌቷ ቤት ከመጡ በኋላ ዩቬንቱስ አሁን ላይ በጣም ጠንካራ በሊጉ በስኩሬቶ ጠንክረው ይዘልቃሉ ከሚባሉ ክለቦች መካከል ዩቬንቱስ አንደኛው ነው። አትላንታ እንግዲህ ጃናፒሮ ጋስፒሪኒ ወደ ሮማ ከሸኙ በኋላ ያምናቁ አትላንታን አለም አሉ የተመለከተ የምንገኘው ቱሪ ላይ ዩቬንቱስ ከአትላንታ ይጫወታሉ። ከአግሪያሪ ከኢንተር ሌላኛው የዕለቱ የጨዋታ መርሃግብር ነው። በቡንደስሊጋ ሄደንሄም ከኦግስቡርግ ይጫወታሉ። ዛንክት ፓውሊ ከባይል ሊቨርኩሰን ሌላኛው ጨዋታ ነው። ቮልስቡርግ ከሬድቡል ሌብዚሽ ይደረጋል። ሜንዝ ከቦሩሲያ ዶርትሙንድ ይጫወታሉ። ዶርትሙንድም እንደዚሁ አጀማመሩ በጣም ጥሩ የሚባል ነው። አሁን ላይ እንግዲህ ሙኒክ እግር በግር ለመከተል እየሞከረ የሚገኝ ኒኮ ኮቫችም ጥሩ ቡድን ገብቷል። ቦሩሲያ ሞንች ግላብራ ከኢንትራክ ፍራንክፉርት ይላኛው ተጠባቂው የዕለቱ መርሃ ግብር ነው። በቡንደስ ሊጋ በዚህ መንገድ ይደረጋሉ። በፍራንስ ሊጋ የሚደረጉ ጨዋታዎች አሉ። ሎሪዮ ከሞናኮ ይጫወታሉ። እንግዲህ ሞናኮ ባሳለፍነው ሳምንት በድል የተወጣ ክለብ ነው። ቱሉዝ ከነውንት ይጫወታሉ። በፓርክ ዲ ፕራንስ ፓሪስ ሰን ዠርማ ከኦግዜር ጨዋታቸውን ያደርጋሉ። በሰልፍኖ ሳምንት በለ ክላሲከ በስታዲ ቪዲ ሮም በኦሎምፒክ ዲማርሲ መሸነፋቸው ይታወቃል። ለፓሪዚያኖቹ በዚህ ሳምንት ደግሞ በሜዳቸው ኦግዜሪን የሚገጥሙ ነው ይም ነው። በዚህ መንገድ የአውሮፓ ታላቅ ሊኮች ቀጥለው ይደረጋሉ። የትቆይታችን ይህን ይመስል ነበረ። በድጋሚ ለመላው የክርስትና መት ተከታዮች ሙሉ እንኳን ለመስቀል በዓል በሰላም አድረሳችሁ ለማለት እንወዳለን። ለቱ ቆይታችን ይህን ይመስላል። ተፈራ ታመነ ከመላው የስቱዲ ባናዎች ጋር ቆይታ አድርጊ ያለውን ብሩ ጊዜን ተመኘው